ጠይቡ ሰለሞን በመሐሌ መሐሊ ዘሰሎሞን መጽሐፉ ላይ ምዕራፍ ሰባት ቁጥር 14 ላይ የሚናገረው አንድ ቃል አለ። አሮጌውና አዲሱ በደጃችን አሉ ብሎ ተናግሯል። አሮጌው እና አዲሱ ብሎ ተናግሯል። እንግዲህ አሮጌው የተባለው ብሉ ኪዳን ነው። ለምን ኪዳኑ ስለተሻረ ማለት ነው። ኦሪቱ ሕጉ ሳይሆን የተሻረው ኪዳኑ ተሽሯል። አዲስ የተባለው ደግሞ አዲስ ኪዳን ነው። ይሄ እንግዲህ ትንቢታዊ ቃል ነው ማለት ነው። ገና ዘመኑ ላይ ሳይደርስ ነው እንግዲህ ሰለሞን ይህንን ቃል የተናገረው። ምንድነው እዚህ ላይ በጣም ማስታወስ ያለብን ነገር ኦሪ ዘዳግም ምዕራፍ ዘጠኝ ከቁጥር ዘጠኝ ጀምሮ ስንመለከት እግዚአብሔር ለሙሴ ህግን ሊሰራ ስላሰበ ወይም ደግሞ ህግን ሊሰጥ ስላሰበ በዚህ ምክንያት ወደ ተራራው እንዲወጣ አድርጎታል እና ተራራው ላይ አርባ ቀንና አርባ ሌሊት እንደቆየ ኦሪ ዘዳግም ምዕራፍ ዘጠኝ ላይ ከቁጥር ዘጠኝ ጀምሮ ይናገራል ራሱ ሙሴ ማለት ነው። እና ምንድነው የተፈጠረው እስራኤላውያን ከግብጽ ሲወጡ የለመዱት ነገር ነበረ